በተለይ ደግሞ እቃ ገዝታችሁ የምታስቀምጡበት ቦታ በጣም ወሳኝ ነው። ምክንያቱም በነገራችን ላይ እኔ በአንድ ወር አልፈጀብኝም። ሶፋውም ጠረጴዛውም ሲሰራ ማለት ነው፣ ቁምሳጥንም፣ ሁሉም አንድ ወር አልፈጀም። ግን ምንድን ነው እስካሁን ድረስ እኛ ሶፋውን ሄደን አለመጣን። ነውም ሶፋው አድቋል፣ ቀሪውን ብከፍላችሁ ሰዱ ተብለን ነበረ። ግን እኛ እስካሁን አለመጣን ነውም አላየሁትም፣ ሁሉ ማለት ነው ቸኩ ያለው በጣም ቸኩ ያለው ሶፋውን እስከማይ ድረስ። ጠረጴዛውን ደግሞ እንዳጋጣሚ ነው ሰውየው የላከለትና እና ለዛም ነው ጠረጴዛውን ያየሁት። ቁምሳጥንን አድጋ ሌላ ቦታ ነበር ያዘዝኩት፣ አድርገው ተሰርቶ ነበረ። ግን አድርገውን ቀየር ነው ማለት ነው እና ቁም ሳጥኑ ወረድ አልቋል። ፖስቸውም ነበረ ኮሚቴ ላይ ያለላችሁ ዩቲዩብ ላይ ፖስቸዋለሁ። ቁም ሳጥኑ ሶስት ተከፋች ነው። እሱ ራሱ ድጋሚ ተስተካክሮ ነው በነገራችን ላይ እና እግዚአብሔር ይመስገን። በዚህ አጋጣሚ ማለት ነው እኔ እንግዲህ ወደፊት አግብቸው አብሬው ኖራለሁ ብዬ ያሰብኩት ሰው በቃ በሀሳቤ ይስማማል። እንደፈለግኩ እንዲህ አድርግልኝ እንዲህ ሁን ምናምን ስለው እሺ ነው የሚለው፣ እንቢ አያቅም እና ተመስገን። አንዳንድ ጊዜ የነገን እግዚአብሔር ነው የሚያውቀው፣ በአሁኑ ግን እሱ ፈጣሪ ነው እንግዲህ የወደፊቱን የሚያውቀው። የአሁኑ ግን የዛሬን ነው መናገር የምችለው እና ቁምሳጥኑ እንደ ድጋሚ ተስተካክሮ ነው። ምክንያቱም እኔ ያሰብኩት ሌላ ነው። ሲያርቅና ሲመጣል ሌላ ነበረ። ከዛ አይ አይሆንም እንደዚህ እንደዚሁም ብዬ አልኩት። ኦኬ ብሎ ድጋሚ ተስተካከለ። አርገው ደግሞ እኔ የፈለግኩት ሜትር ከሀምሳ ነበረ በፊቱ ጀምሪ ሜትር ከሃምሳ አድጋ በቃ ውበት ይኖረዋል ቤቱ ምኑም፣ እና ከዛ መጨረሻ ላይ እሱ ደግሞ አይ ሜትር ከሃያ ይበቃናል፣ ወደፊት ፋሽን አዲስ ነገር ሲመጣ እንቀይራለን። አሁን ደግሞ በእንትን ብቻ ራሱ እኔ አድጋውን እሱ እንዲመርጥ ነው ያደረኩት። ከዛ እሱ በሚፈልገው ቆንጆ አድርጎ ተሰርቶ ነበረ። ከዛ ሲልክ ወድጄው ነበረ፣ በጣም ወድጄው ነበረ፣ ግን ምን ሆነ ሰላም፣ እንዴት ናችሁ? ውድ ሀገሬ ልጆች እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ሙላለም ነኝ፣ እንዴት ናችሁ? ሙላለም ነኝ። በቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቪዲዮን ከወደዳችሁ ደግሞ ላይክ ብታደርጉት ምንም አይከፈርበትም። ስለዚህ ላይክ አድርጉኝ። እንግዲህ ዛሬ ይዤላችሁ የመጣሁት ቪዲዮ ልነጋቸው የፈለግኩት ነገር ሰላለ ነው። ከዚህ በፊት በነገራችን ከትንሽ ጊዜ ወዲህ ስለ ቤቴ ስለ እቃዬ ስለ አንዳንድ ነገሮች አወጋችኋለሁ መጥቼ የተፈጠረውንም ምናምን ነገር ይጠቅማችኋል ብዬ ስለማስብ ነው። እና ሶ ዛሬ ይጀላችሁ የመጣሁት አልጋ ተሰብቶ አልቆ ነበረ። ቁምሳጥኔም ተሰብቶ አልቆልኛል። ጫማ መደርደሪያ ብቻ ምን አለፋችሁ እግዚአብሔር ይመስገን። ሶፋዬ ግን እስካሁን ድረስ አላየሁትም። በነገራችን ላይ ሶፋና ጠረጴዛ ከአንድ ሰው ነው ያዘዝኩት። በአንድ ወር ውስጥ እንጨረሰልኝ ግን፣ መጀመሪያ ጠረጴዛው ሲያርቅ ላክሊ ብለኑ ልኮል ሰውዬው አሳይቶናል። ሶፋው ደግሞ ሲያርቅ ቪዲዮም ሰርቻለሁ። ጠረጴዛውን ብዙዎቻችሁ ወዳችሁታል፣ አመሰግናለሁ። ሶፋውን ግን አልቋል እና ቀሪውን ብር መታችሁ ከፍላችሁ ውሰዱ ተብለን ነበር። እኛ ደግሞ ወደ ክፍለ ሀገር ሰረ የምንጭን ሌላ ያላለቁ ነገሮች ስላሉ ምክንያቱም ሶፋ የት ታስቀምጡታላችሁ? እዛ ደግሞ ሰውየው አላስቀምጥም ብሏል፣ እንዳለቀ መታችሁ ትወስዳላችሁ ስላለን። ሶ ያው ገና አልሄድንም፣ ገና ዕቃ ምናምንትን እያልኩ ስለሆነ ነው። ትንሽ ጠብቀን ታገሰን ብለን ውስጥ ከሰኞ ድረስ ታግሶናል። ግን ፎቶ ላክልን እኔው አላድኑም ሂደንም አላየኑም። ከሄዱ ያው ውሰዱ ተሰጋሚም ማለት ነው። እና ያው ሶፋ የማልቋል ቁም ሳጥኔ የማልቋል። ቁም ሳጥኔ ባለሶስት ተከፋሽ ነበረ ያዘዝኑ ቁም ሳጥንና አድርገውም ተመሳሳይ ነበር። ልናሰራ የፈለግነው ግን የቁምሳጥኑ ጣውላ ለአድርገው አይሆንም ምናምን አለ ያው ባለሙያ ሰገሚያቅ ኦኬ ብለን አድገውም በሌላ ከረር ነው ያዘዘው። ከዛ ቁምሳጥኑ ግን ሶስት ተከፋሽ ነው። መጀመሪያ ቁምሳጥኑ ተሰርቶ አድቁ መጣልኝ ሲመጣልኝ እኔ ምን እፈለ እኔ ብዙ ጊዜ ቁምሳጥን ሳጥን ምንድን ነው መሰራችሁ? የእናንተ ፍላጎት አላቅም። የኔ ፍላጎት ግን ይሄ መደርደሪያ፣ መደርደሪያ የበዛበት ቁምሳጥን አልወድም። ምክንያቱም አታስቀምጡበትን እቃ እና ብቻ ያምራል፣ ፎቶ ላይ እዚህ ጋ ፎቶ እንትን እንዳረጋችሁት ያምራል፣ ፎቶ ላይ እንዳረኩት ማለት ነው። ግን ውስጡ ሶስት ተከፋች ቢሆንም በዚህ መደርደሪያ ሆኖ መሀል ላይ ትንሽዬ የልብስ መስቀያ ነበር የነበረው። ከስር ደግሞ ሁለት መሳቢያ አለው። መሳቢያው በነገራችን በፊት ቁምሳጥን ከውጭ በኩል ነበር። አሁን ግን ከውስጥ በኩል ነው። ትከፍታላችሁ ቁምሳጥኑን ከውስጥ ነው መሳቢያዎቹ ያሉት እና ይሄ ደስ ብሎኛል። ያምራር በቃ ግጥም ያለ ነው። በቃ ያምራር በጣም ከዛ እኔ አይ እኔ መደርደሪያው ሳይሆን መስቀያው እንዲበዛድን የምፈልገው አልኩኝ። ድጋሚ አቁም ሳጥን እንደገና ተስተካከለ። ምክንያቱም መደርደሪያ ተቀንሶ ውስጡም በደንብ ቪዲዮ ፎቶ አለኩልኝም ሲልኩልኝ ያሳያቸዋሉ። እና ብቻ በምፈልገው ዲዛይን አልነበረም። በምፈልገው ከያውን ወድጃሉ፣ ስፋቱን ወድጃሉ፣ ግን መደርደር የበዛበት ሰው እሱ ተስተካከለልኝ፣ እግዚአብሔር ይመስገን። እንዲህ በነገራችን ላይ እንግዲህ ወደፊት ማንም ሰው ተስፋ አለው አገባለው፣ እኖራለው፣ ልጅ ወርዳ አለው ብላችሁ ታስባላችሁ። እና እንግዲህ ወደ ህይወቴ የመጣው ሰው በጣም እኔ እንዲከፋበት አይፈልግም። በቃ የሆነ ነገር እንደዚህ ሆነ ካልኩት በቃ ለማስተካከር ነው የሚጥረው ማለት ነው እና ያው ከሰውዬው ተነጋግሮ ቁምሳጥን ተስተካክሮ አድርጎልኛል። ከዛ አሁን የሚቀረው ያው ማሽን ነው ልብስ ማጠቢያ፣ ፍሪጅ ለመግዛትስ ያለው ግን ያው እንዳልኳችሁ ገዝተን ወደው ነው የምንጭ ነው እንደዚያ ስለሆነ ገና አልተገዛም፣ ግን ያው ለመግዛት ዝግጁ ነን። ከዛ ውጭ ደግሞ አድጋ ማለት ነው አድጋ ሜትር ከሃያ እሱ ሜትር ከሀያ እኔ ሜትር ከሀምሳ ብዬ በጣም ተከራክረን ነበረ። ከዛ እሱ ምናለኝ፣ ወደፊት አዲስ ፋሽን ሲመጣ አዲስ አድገው ሲመጡ ያኔ ደግሞ እንገዛለን፣ ለአሁኑ ግን ሜትር ከሀያ በቂ ነው አለኝ። ኦኬ ብዬ በሱ ተስማማው አሰራ፣ ምናምን ነገር ፎቶውን ላከልኝ። እዛ ሲልክልኝ አድገው የውነት ወድጀዋለሁ፣ ያምራል። ከአድገው በላይ ደግሞ ጫማ መደርደሪያ፣ እኔ ጫማ መደርደሪያ በቃ እዚህ ኦንላይን የማያቸዋሉ ከዚህ ከተሞ ከሸን ገዝቼ ሄዳለ ነበር ያልኩት። እሱ ግን የጫማ መደርደሪያውንም ከአልጋው ጋር ነበር ያሰራው እና በጣም ነበር የተመቸቸኝ የጫማ መደርደሪያ ከዛ በጣም ወደድኩት። ግን አልጋው እሱ ራሱ ለምንዶ አላውቅም። አሁን እህቴ ጋር አለ። የእህቴ አልጋውን ሜትከ ሀያ ነው ድሮ የተሰራ ነው የእሷ እና እኛ ስንሄድ በስማም ስብስብ ብለን ነው የምንተኛበት። ሶስት አራት ሁነን ነው የምንተኛበት። እግዚአብሔር ወደታች ወደላይ ሆነን ማለት ነው ባለፈው ለእናት ለአባቴ ሜት ከሀያ ብቻ ነበር። በጣም ትንሽ ናት። ጥግ ላይ ሰራ አደረግን፣ ግን ፍራሹን እስከ ጥግ ብቻ እንደምንም ብሎ ብቻ ያው እናትና አባቴን ያስተኛል። ይህ ሶስተኛ ልጅ ምናምን አያስጨምርም እና ያንንም ሳላየሁኝ፣ ሜት ከሀያ ይሆናል ችግር የለውም አለኝ። ኦኬ ብዬ ሀሳቡንም ምኑንም ለሱ ሰጠው። ከዛ ልክ አልቆ ምናምን ፍራሽ አድርጎ ሲያየው በጣም ጠባብ ነው። በጣም ማለት ነው ከዛ እኔ እንደውም ከተሰራ ከተላከ በኋላ ውስጤ እንትን ብሏል። የሆነ ቅር ብሎኛል። ጠበበች፣ አነሰች ምናምን ብዬ ነበረ ማለት ነው። ግን ምንድነው እሱ ያው እኔ እንደሚከፋኛ ቃል ግን ድጋሚ ሜትር ከሀያ ነው። ሰላሳ ሽብር ነበር የተገዛው በነገራችን ላይ ና አድርገው። ከዛ እሱ ደግሞ ሰውየው ከዛ እግዚአብሔር ይስጠው ሽጥልኝና ሌላ ጨምሬ ልግዛ፣ ይሄ ጠበበኝ ሜትር ሰጋ ምናምን አለው። እዛ ሰውየውም ደንበኛም ስለሆነ ኦኬ ብሎ ያ አድጋ ወደው ተሸጠ። ሜትር ከሀያው እኔ የሰራሁት አድጋ እኔ የገዛሁት ያሰራሁት አድጋ ሰውየው ሸጠው ማለት ነው ሽጦት ከዛ እኛ እዛ ላይ ጨምረን ሜትር ከሀምሳ አድጋ አሁን እየተሰራ ነው ማለት ነው። እና አንዳንድ ጊዜ እና እኔ ደስ ብሎኛል። በነገራችን ላይ ከዛ በቃ ሽጬዋለሁ፣ ሜትር ከሀምሳ እያሰራሁት ነው ሲለኝ፣ በቃ አላመንኩም። እዛ ፎቶ ላከለኝ። አሁን የታዘዘውን አድጋ በጣም ነው የሚያምረው። እሱም ያው ብር ግን ይጨምራል ሶስት ሺ ብር ሶስት ሺ ብር ነው የጨመረው። ከዛ ማለት ነው ከዛኛው ማለት ነው ሰጋሰ ሶስት ሺ ብር ነው የከፈልኩት አለኝ። ኦኬ አልኩኝ። አሁን ምት ከምሳ አድጋ እያሰጋ ነው እላችኋለሁ። እና ምልላችሁ ፈልጌ ነው። አንዳንድ ጊዜ እኔ አሁን በጣም እድለኛ ነኝ። አሁን እቃ አሁን ይሄ ሶፋ ኦንላይን ባዝ ሰውየውን እንዲህ አድርግልኝ አልቆልሻ እና ውሰጅ ነው እንጂ ይሄ ውስጡን ከፋፍተው በደንብ እንደምትፈልጉት ምናምን አያሰሩላችሁም። ግን ሰው ያስፈልጋል ለሁሉም ነገር እና ውዶች ዬ ምን ለማለት ፈልጌ ነው ያው እያንዳንዱ እቃ ስገዛ ሳያችኋለሁ ብዬ ነበረ። ዋጋውን ግን ነግሬያችኋለሁ። አሁን አልጋ እንደ ብራችሁ ነው። እስከ ሀያ ሺህ ብር አለ፣ እስከ ሰላሳ ሺህ ብር አለ፣ እስከ አርባ አምስት ሺህ ብር አለ። አርባ አምስት ሺህ ብር የሚሸጡ አልጋዎች የጨርቅ ሆነው ይሄ ብርቅርቅ ምናምን ወድቃማ ነገር ያለባቸው ናቸው እነሱ ደግሞ ቆሻሻ አይችሉም፣ የጨርቅ ነው እና በብዛት ከእንጨቱ ይልቅ የጨርቆች አልጋ ይበዛ ይወደዳሉ። እና እቃዎቹ ይለያያሉ እንጂ በምትፈልጉት ብር ቢያንስ አድጋ ከ27ሺ ከ23ሺ ከ22ሺ ከ21ሺ እስከ35ሺ እስከ45ሺ እያለ ይቀጥራል። ገባችሁ? እና እሱ ራሱ እኔ ስጠይቀው ጓደኛ እስከ21ሺ ብር የሚሸጥ አድጋ አላለኝ። ሜትር ግን እንትኑ ይለያያል፣ እንጨቱ ማቴሪያው ምናምን ይለያያል አለኝ ማለት ነው። እኮ አልኩኝ። ስለዚህ ለማንኛውም እግዚአብሔር ይመስገን። የነገን ደግሞ ፈጣሪ ያቃል። እንዳልኳችሁ እቃ ያው እዚህ እያለን ማማራት ያለብን፣ ቤት ካላችሁ የራሳችሁ የሆነ ነገር ያስፈልጋችኋል። እና እኔ ከምንም በላይ ሁሌ ምኞቴ ሶፋ ነበር ጠረጴዛ ነበር የኔ ፍላጎት ማለት ነው። ይሄ አልጋ ቁምሳጥን፣ ብዙ ምን ያይደለውም እሱ ነው። አልጋ ቁምሳጥን፣ ጫማ መደርደሪያ ምናምን ደግሞ የእሱ ፍላጎት ነው። በቃ እሱ ደግሞ ቢኖር ብሎ ያሰበው እኔ ደግሞ ማለት አሁን እኔ ወሳኝ ለእኔ ጠረጴዛ ነው ካልኩኝ፣ እሱ ደግሞ ኖ ወሳኙ ቁምሳጥን ነው እንደዛ ነው ስንገዛ የነበረው ማለት ነው። እና እኔ ጠረጴዛ እሱ ጠረጴዛ ይቆይ አንዳንድ ጊዜ ማለት ነው። ደስ ይላል። ደስ ይነገር በቃ ይቅር ይሄ ይሁን ይሄ ቆይ ይሄ እንደዚሁን ምናምን ትባባላላችሁ። እና እንደዛ ስለሆነ እኔ በቃ ቁምሳጥን ማነው ይሄ አድጋ፣ እሺ አድጋ ግድ ነው ምክንያቱም ፍራሽ ከገዛችሁ አድጋ መዛሻችሁ አይቀርም። ከሶፋ ይልቅ ጠረንብዛ ነበር ሳደራ የነበረው ከጠረንብዛው ደግሞ በላይ ክችን ታምኔት ክችን ታምኔቱ ያው እዛው ነው ወርዳ ያማሰረው ለምን እዛው ተለክቶ እዛው ተመትሮ በለኬት ታይቶ ስለሆነ እዚህ አዲስ አበባ ስለማይመች፣ ይስ ቡና የነገሰት ወገን እያው ነው። እንደዛ ስለሆነ ያለን አማራጭ እኔ አሁን እግዚአብሔር የተመሰገነ ይሁን ፈጣሪ ይመስገን እንግዲህ ከዚህ በኋላ ፍሪጅ እንትን የክችንታ ካሰረው ካሰገው ግን ሰቅዬ ትኝት ነው በቃ ደሞዜ መቁጠር ነው። አሁን ደሞዜ የለም በቃ በየወሩ መላክ ነው በየወሩ መላክ ነው። በዚህ አጋጣሚ ማለት ነው የልብስ ማጥማ የልብስ ማጠቢያ ማሽን ገና አልገዛውም፣ ግን ሀሳብ ላይ ነኝ። ይሄ አውቶማቲኩ ልግዛ ወይስ የኛውን ልግዛ እያልኩ በጣም ተዋልዬ፣ ያልጠየቅኩት ሰው የለም ግን ያው ልዩነቱ ልዩነት አለው ግን ይሄ አውቶማቲኩ በጣም ግልግግ ነው። እና እስኪ አውቶማቲክ ማሽን የገዛችው ልጆች እስኪ ጥቅሙንና ጉዳቱን ንገሩኝ። ሰባ አምስት ሺህ ብር ገዝቼ ከምጎዳ አውቶማቲኩ ሰባ አምስት ሺህ ብር ነው ብሎኛል። ሰባ አምስት ሺህ ብር አውጥቼ ከምጎዳ ከምጎዳባችሁ ጥቅሙንም ጉዳቱንም ንገሩኝ እስኪ ንገቡኝሽ ውዶችዬ እና የኔ ውዶች ይሄን ለማለት ፈልጌ ነው። አንዳንድ ጊዜ ያው ይሄን ያልኳችሁ ከዚህ በፊት እቃ ሳሰራ እያንዳንዷ ከነዋጋዋ ምናምን መጥቼ ነጋችኋለሁ ብዬ ስላሰብኩ ነው። አሁንም መጥቼ እዚህ ጋር እየነገርኳችሁ ያለሁት ስለዚህ፣ ቁም ሳጥኔ እኔ ተሰብቶ ሲያርቅ መጣ ኖ ይሄ አይሆንም እንደዚህ ነው እንደዚህ ነው ብዬ እንዲስተካከልልኝ አደረኩኝ። አድጋውም ጠበበ ተቀየረ። አሁን ሌላ አዲስ አድጋ እየተሰራ ነው። እንግዲህ አስቡት። እያንዳንዷ ነገር በቃ ብቻ እግዚአብሔር ይመስገን የሚባለው እግዚአብሔር ይመስገን ነው። እንግዲህ ሁላችሁም እግዚአብሔር ጥንካሬውን በርታቱን ሰጥቷችሁ ያሰባችሁት ተሳክቶ ወደ ሀገራችሁ ለመግባት ያብቃችሁ። መልካም ጊዜ